ሐረግ ክፍል ሰባ ስድስት ተለቋል። እንግዲህ ዛሬ እጅግ በጣም ደስ የሚል ነበረ። ናታን እንግዲህ ያፌትን እስከ መጨረሻ አሰናብቶታል ማለት ነው። እንደኔ ደስ ያሉ ማን ነው ማለት ነው። እንግዲህ በጉጉት ስንጠብቀው የነበረው የኤፍራታን ነገር ነበር ማለት ነው። ኤፍራታ እንግዲህ እንዴት አርጎ እንደወረወራት አይታችኋል ሁላችሁም እንዴት አድርጎ ሶፋ ላይ እንዳንከባለላት ማለት ነው። ከዛ በኋላ ግን በአንቺ የመጣብኝን ሰው ማንንም ቢሆን አልምርም፣ እኔ አንቺን ሊነጥቀኝ ያስበውን ሰው እያለ ሲላት፣ አንተ እኔን ያንተ አይደለሁም አንተ ነከሰው የቀማኸኝ ስትለው እኔ ሁሉንም ስቅ የማያደግኩ ልጅ ነኝ። የዛ ጊዜ ደግሞ መከላከል አልቻልኩት፣ ራሴን መከላከል ስለማልችል ነበረ። አሁን ግን የፈለግኩትን ነገር ሁሉ የእኔ ማድረግ እችላለሁኝ ብሏል። እንግዲህ አቶ ያፌት ማለት ነው። አቶ ያፌት እንግዲህ የድሮውን በቀሉን ናታን ላይ እየተዋጣበት ነው ማለት ነው። ናታን ላይ ብቻ ሳይሆን ብዙ ሰዎች ላይ እየተዋጣባቸው ነው ማለት ነው። እንግዲህ ኤፍራታ ይቅርታ ጠይቋት ነበር። ያው እያስመሰለች እየኖረች ነው። አብረን ምንተኛ ቢላት አይ ወቅቱ አይደለም አሁን ብለዋለች። እሺ እጠብቅሻለሁ ብሏታል። እንግዲህ ሎሊት እንግዲህ አሁንም ገኒ ጋ ሄዳ ገኒ ቤት ሄዳ ገኒን እያበጫጨቀቻት ነበረ ማለት ነው። ቤትሽ ምናምን እያለቻት ነበረ ወይዘሮ ሎሊት። እንግዲህ ነገር ያፌት ጋም ባለፈው የበጠበጠችው እሷ ነበረች። አሁን ደግሞ እንግዲህ የገነት ከቤት መውጣት እጅግ በጣም አንገብግቧታል። በቃ እንዴት ስላላስ ቀይቻት እጅግ በጣም ቆጭቷታል ማለት ነው። ፂ እንግዲህ እያስታወሰች ነው። ቢኒንም እንግዲህ ስላስታወሰች ፊት ነስተዋለች ማለት ነው። ያው ገኒ ከሄደች በኋላ ጺ ና በዚህ እንግዲህ ቤት ውስጥ ጉድ ጉድ እያሉ ነው። አንዳንድ ጊዜ የሀብታም ልጆች ማለት ነው ሲሞላቀቁ ያድጉና በኋላ ሰራተኛ ሲሄድ ምን ከምን እንደሚያደርጉት እንትን ይላል እና ያንን ነው አንዳንድ ጊዜ የተገነዘብኩትና ክትና ሽንኩርት እንዴት እየከተፈች እንደሆነ ቢኒ ሲያግዛት ራሱ፣ ያው ማስታወስ ስለጀመረች ብዙ ነገር ስትል ነበረ ማለት ነው እንግዲህ ቢኒም ተሰምቶታል። ያው ማስተዋሷን ስላላወቀ ምን አጥፍቻት ነው እያለ እንግዲህ። ጺ ለማንም አልተናገረችም፣ ማስተዋሷን ከኤፍራታ ውጭ ማለት ነው ለማንም አልተናገረችም። እንግዲህ ቤት ውስጥ እየሰሩ ነበር፣ አይታችኋል። ጺ ቤት ምግብ እየሰራች ቤዚ ደግሞ ቤት እየወለወለች ነበር። ናታን እንግዲህ ቢኒን አስጠንቅቆታል ማለት ነው። አንተና የጺ ጉዳይ ምንድን ነው? እኔ እህቴን አንዲት የእንባ ዘለላ እንዲወርድ አልፈልግም፣ አንተንም ጓደኝነቴን ማጣት አልፈልግም ሲለው እመነኝ አላስለቅሳትም፣ ወይም ለክፋቷ እንዲትከፋ ከፋ መንስኤ አልሆንም ብሎት ነበር። ግን ጺ ማስታወስ ስለጀመረች እንግዲህ ምንም ልትቀበለው አልቻለችም። ያው ቢኒም በጣም ደብሮታል ጥፋቱን እያሰበ እያሰላሰለ ገኒም አብሼር እያለችውንም ግን በጣም ደብሮታል ማለት ነው። እዚህ እንግዲህ ሻይ እያፈላች ወይዘሮ ሊውሊት ስትመጣ ሻይ ጠጪ ብላ፣ ቆይ ይህን ትብሲ ላድርስ እና እመጣለሁኝ ስትል ሲያወቃ ደፍታበታለች። እንግዲህ ሁላቸውም እንዴት ትደፊብኛለሽ? እያለች እሷም እንትን ስትል ነበር። አይ ሂደሽ ታጠቢ፣ ዝም እንዳይወርሽ ስትላት ሐሙ ሽንት ቤት ገብታ እያስፈራራቻት ነበር። እየተበቀለቻት ነው። በነገራችን ላይ ጽ እየተበቀለቻት ነው ማለት ነው። ወይዘሮ ሌሊትም እንግዲህ ያው ጽሄን ታደርገ ትላላለች፣ ግራ ገብቷት ያው በኋላም እንደገና ደግሞ መታ ስታየው ምን እያረግሽ ነው ምናምን እያለቻት ነበረ ጺ ፈራሽ እንዴ ምን ሆነሽ ነው ምናምን እያለቻት ነበረ ሎሊት እንግዲህ አይ ምንም ነገር እንዳላሳየች እንዳልፈራችና ምንም ነገር እንዳልተፈጠረ እየተናገረች ነበረ በነገራችን ላይ ጺ ማስተዋሷ ደስ ብሎኛል ግን በቢኒ ምክንያት ደግሞ ቢኒን እንደዛ ፊት ስትነሳው ትንሽ ከፋኝ ማስተዋሷ ደስ ቢለኝም ቢኒን እንደዛ ስታደርገው ከፋኝ ማለት ነው። ምክንያቱም ቢኒ ለእሷ ሲል ብዙ መስዋዕትነት ከፍሏል እና በውሸትም ቢሆን አሁን ትክክለኛ ፍቅር ውስጥ ገብቷል እሱ። እንግዲህ ወይዘሮ ገነትም ልጄን አምጣና ሳየኝ ብላ ቢኒን እየተማጸነች ነው ማለት አግቼም ቢሆን አመጣልሻለሁ ብሎ ቃል ገብቶላታል። የወይዘሮ ገነት ልጅ ደግሞ ዳግም እንግዲህ እንዴት እግር ጣለሽ እያለ ብሽጭቅጭቅ አርጓት ነበረ ማለት ነው ወይዘሮ ሉሊትን። ወይዘሮ ሉሊት ግን ቀበጥ ቀበጥ እያለች ወጣች። ከቤታቸው ደግሞ ይህን የመሰለ ቤት ምናምን እያለች እና ሁሉም ቤተሰብ ሲጨነቁ ነበር ያገኘቻቸው ምን ሆናችሁ ናታን እንደዚህ ሆኖ ምናምን ሲሏት ምንም ነገር እንዳልተሰማው እና ምን ይሁን ምናምን እያለች ነበር ኤፍራታ ጋር ተደውሎ ይጠይቅ ስትባል የተው ትዳር አትበትኑ እያለች ቆጭ ብድግ አድርጓት ነበር ቤዛ አንቺ የምታውቂው ነገር አለሽ እንደ እያለች እያለቻት ነበረ እንግዲህ ኤፍራት ጋር ተደውሎ ሲጠየቅ ምንም ማታቀሙ ነገር የላትና እንኳን የናታንን እና የባሏን መውጫ መግቢያ ምንም የማታቅመውና ጠዋት የወጣ እስካሁን አልገባም ብላ መልስ ሰጥታ ነበረ። ያው እንግዲህ ሁሉም ቤት ጭንቀት እንደሆነ ይታወቃል። የያፌት መጨረሻ ላይ እንግዲህ ወንድ አግኝቶት እንግዲህ እንደዛ አድርገውታል። ከኋላ ሆኖ እኔ ስገምት ስገምት ዳግም ይመስለኛል ናታንም ይመስለኛል ዳግምም ይመስለኛል። አለዩልኝም። ግን እስኪ እንግዲህ ቤተሰብ ኮሜንት ላይ ማን ይመስላችኋል? እኔ ናታን ነው እላለሁኝ ዳግምም ነው እላለሁ። ግን ደግሞ ዳግምም መሰለኝ ናታንም መሰለኝ፣ ከኋላ የወጉት ማለት ነው። እንግዲህ ቤተሰብ ለዚህ ለቤት አዲስ ከሆነች ሰብስክራይብ ሼር በማድረግ ቤተሰብ የሆኑ ማለት ነው።